ሱመያ እንኳን ደስ አለሽ። እንኳን አላህ ስብሐነ ተዓላ በሰላም ለሀገርሽ አበቃሽ። አላህ ስብሐነ ተዓላ ለእኛም እችን ቀን ቅርብ ያደርግልን። ማነው ነው እንደኔ ያናፈቀው ማለት ነው። እችን ቀን ስንጓጓ ስንጓጓ ብቻ መጨረሻችን አላህ ያሳምርልን ማለት ነው። በጣም ነው ደስ የሚለው። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናቸው። አልሐምዱሊላህ እኔ ጋር ሁሉ ሰላም ነው ላይ ያላችሁበት ስራባችሁ ብዙ ተተረፈበልኝ። ወደ ቤተሰቦቼ የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤት የአዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ። አዲስ ቤት ነው ተቀላቀሉ፣ ያለሁኝ ማለት ነው። ያው እንግዲህ ወደ ቤተሰቦቼ አልተመቼኝም፣ ቤትንም አላስተዋወቅኳቸውም ማለት ነው። እስኪ ያው እንሻላ ይህ የሚታወቁት ይሆናል ማለት ነው። እና ዛሬ መጣወት እንግዲህ ሱመያ ከአስራ አምስት አመት ቆይታ በኋላ ኢትዮጵያ ገብታ ከቤተሰቦቿ ጋር ተገናኝታለች። ቤተሰቦቿንም ሰርፕራይዝ አድርጋቸዋለች ማለት ነው። አባቷን ማን ነው አባቴ ወደ አኼራ ሄደዋል ብላለች እናቷንና ወንድሟን ማለት ነው። ወላሂ በጣም ነው የገረመኝ። ሱብሃናላ ሁላችንም ይህን ቀን እንጓጋለን። በጣም ነው ደስ የሚለው። እንኳን ላስፋልታለን እዚህ የበቃት ማለት ነው። እኔ አገር ገባች ሱመያ ሀገር ገባች ሲባል ያው ከደራማቸው አንድ ፓርቱ ነው ብዬ ነበር ያሰብኩት። እውነት አልመሰለኝም ነበር፣ ግን ይህ ቪዲዮ ሳይ እውነት መሆኑን አምኛለሁ። በጣም ነው ደስ ያለኝ። አልሐምዱሊላ እንኳን አላህ በሰላም ለሀገሯ አበቃት። ከአስራ አምስት አመት በኋላ ነው አለች። አስባችታል ወላሂ በጣም የሆነ አላቅም ብቻ። ያው እንደዚህ አይነቱን ነገር ስናይ ብዙዎቻችን በተለይ እያስበት ያለ ነው። ሁላችንም በቃ የሆነ ቀልባችን እንትን ይላል። ና የሁላችንን የምንወድ ጉጉት ነው። ዛሬ ነገር ገባለሁ እያለን ሳይሳካልን እንቆያለን ማለት ነው። አላ ስኮታለ ብሎት ነው። ከቤተሰቦቻችን ከተገናኘን ብዙዎቻችን ወይኛ በሰው ሀገር እንቀራለን ወይ ቤተሰቦቻችንን እናጣለን። ና አላ ስኮታላ ብቻ በሰላም ከቤተሰቦቻችን በሰላም ለሀገራችን ያውቃል ማለት ነው። እና በጣም ነው ደስ የሚለው። እቺን ቀን አላህ ለእኛም ቅርብ ያድርግልን ብላችሁ ሁላችሁም ዱዓ አድርጉ። አላህ ለሀገራችን ሁላችንን የሚያውቀን ማለት ነው። ሱመያ እንግዲህ አይታችሁ ከሆነ ከወንድሟ አጠገብ ቁጭ ብላ ወንድም ብየው አላወቀትም ነበር እና ስድስት አመት ልጅ ሆኖ ነው የወጣውታለች ያስባችሁታል። ማሻአላ ወንድሟ አሁን ጎረምሳ ሆኗል። አይ ስደት፣ ያው እንግዲህ ታውቃላችሁ። ግን የመን ቅርብ ነው እኮ እንደ ሳውዲ አረቢያ አይደለም። አሁን ለምሳሌ ብዙ ጊዜ ረዥም አመት የሚቆዩት ሳውዲ አረቢያ የሚኖሩ እህቶች ናቸው። እህት ወንድሞች አብዛኛዎቻቸው ህገ ወጥ ስለሚሆኑ ያው መግባት አይችሉም። ከገቡ ደግሞ መመለስ ስለማይችሉ በቃ እዛው ይቆያሉ። ብዙዎች ማለት ነው አስራ አምስት አመት ከዛ በላይ ሀያ አመት ከዛ በላይ የሚቆዩ እህት ወንድሞች አሉ። ምክንያቱም ከገባን መውጣት አንችልም ብለው ስለሚፈሩ፣ ህገወጥ ስለሚሆኑ አብዛኞቻቸው ማለት ነው። አሁን አሁን እንኳን እንደውም ይሻላል ይመስለኛል። ከሌላው ከሌላ ሀገር ትንሽ ከበድ ይላል። እነ የመን ቅርብ አይደል እንዴ? እኔ እኮ ጎረቤት ሀገር ነው የሚመስለኝ። ማነው፣ ጎረቤት ሀገርማ ነው። ግን ማለት በቃ ኖርማሊ እንደዚህ በቀላሉ አውሮፕላን ሳያስፈልግ በቀላሉ በመኪና ደርሶ መልስ እንደዛ የሚደረስ ሚካሄድ ይመስለኛል ማለት ነው። እና ለአስራ አምስት አመት ሀገር ሳይገባ የቆየችበት ምክንያት መቼም የሆነ ከባድ ሁኔታ ላይ በሆኑ ነው ማለት፣ መግባት ባይቻል የሆነ ችግር ቢኖር የመን ምናልባት በጦርነቱ ምናምን ሊሆን ይችላል። ብቻል ይሄም አስራ አምስት አመት ያው አላገኘኋቸውም ብላ ወንድሟ ከስድስት አመት እንዳየሁት ነው ብላ አጠገቡ ቁጭ ብላ ጠርጥሯታል፣ ግን አላወቃትም ነበረ ማለት ነው እና ወላሂ በጣም ይላል፣ እና ስሜቱ ከባድ ነው ብቻ ደስ ይላል። ማሻላህ፣ እንግዲህ ይህቺን ቀን እኛ ቅመሞች አብዛኞቻችን ይህቺን ቀን እንትን እንላታለን ማለት ነው፣ እንጓጓላታለን ነው። በቃ እንደዚህ አይነቱን ቪዲዮ ስናይ ሁላችንም ሆዲ ይሰራል በቃ የሆነ በቃ ወደ ራሳችን እንላለን ማለት ነው። እኛ ራሳችን መቼ ነው መንገባው? መቼ ነው ቤተሰቦችን ማገኘው? መቼ ነው ቤተሰቦች ጋር ብቻ፣ ወላሂ ከባድ ነው። እና አላህ ሱብሓነ ወተዓላ እንግዲህ ለሁላችንም ይችን ቀን ቅርብ ያደርግልን። ሱመያ ደግሞ ካንደሳላት በጣም ደስ ይላል። ያው አጋጣሚው ከሳይት ተጣልታ ምናምን ነገር ነበር የተባለው መጀመሪያ ማለት ነው ያም ሆነ ሀገር ገብታ ከቤተሰቦቿ ጋር ተገናኝታለች፣ እና በጣም ደስ ይላል ቅመሞችዬ፣ ማለት ነው። ይችን ቀን ለእኛም አላህ ቅርብ ያደርግልን፣ በሰላም ለሀገራችን ከቤተሰቦቻችን ያገናኘን ማለት ነው። እና አገር የገቡ ሰዎች በቃ እንደ ቀልድ ያወሩታል፣ ግን እኛ እዚህ ሆነን ስናስበው እንዴት ከባድ እንደሆነ በነገራችን እኛ ክብደናው ነው እኛ ክብደናው ነው በቃ የሆነ ዛሬ ነገ እያልን እየገፋን በቃ መትች አስተካክሌን አድርጌ እያለን በቃ እንግዲህ አንድ ነገር አስተካክላለው እያለን ሶስት አራት ሆኖ ይመጣልናል ማለት ነው። እና የሆነ ቀዳዳዎች አይሞሉ መቼስ፣ ዱኒያ ናት ዱኒያ መቼም አይትጠገምም። አንዱን ስናስተካክል አንዱ ይመጣልናል። የሆነ ነገር ስናሳካ፣ የሆነ ነገር ሲጀመር ደግሞ የሰው ፍላጎቱ መቼም አያበቃ የሰው ፍላጎቱ መቼም ከትንሽ ትንሽ የቤት ስራ ትላላችሁ፣ ከዛ በኋላ የሆነ መለገጃ ተላላችሁ፣ ከዛ በኋላ ደግሞ የሆነ ነገር በቃ ያው እንደዛ እያላችሁ ይቀጠላል። የሰው ፍላጎቱ መቼም መቼም አያበቃም ማለት ነው።